በቀነኔ አዱኛ ሞት ዙሪያ ተጠርጥሮ በእስር ላይ የሚገኘው አንዱአለም ጎሳ ዛሬ ፍርድ ቤት ቀርቧል ስለ እሱ አንዳንድ መረጃዎችን እሰጣችኋለሁ እንዲሁም ብዙዎቻችን በመልካምነቱ የምናውቀው ታዋቂው ቲክቶከር የመንታ ልጆች አባት ሆኗል ብዙዎችን ከጎዳና በማንሳትና የተቸገሩትን በማብላት ያታረዙትን በማልበስ የምናውቀው ተወዳጁ ታዋቂው ቲክቶከር የመንታ ልጆች አባት የሆነው ሶማን እሱን የምንመለከት ይሆናል እንዲሁም ሌሎች አስቂኝ አዝናኝና አስተማሪ ቪዲዮዎችን ሰብሰባ አድርጌ ሌላችሁ መጥቻለሁ መለይ ፌዳው ነኝ ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ እያደረጋችሁ የኢንጂነሪንግ ተመራቂዎች የሮሮ ይላል። ቦንዳ አልጀምር እንዲህ ቦንዳ ስራ ያዋጣ ይሁን። አይ እቺና አስር በቆጠባትስ አትወልድልኝም። አም በቆጠባት ይሻላል ወይ? ጉድ አንተ ጠላ ደግሞ አታዋርደኝ እስቲ ባክ፣ ባክ፣ ባክ። አይ በዱባይ እጪ ለምን ነው ኤልፎን መገናኛ ለምን አሸጥም? ምን ልስራ ምን ልስራ? ሀብታም ሆቴሎች ልግባ እንዴ? ቁጭ ልበል ደግሞ? ቦርጫም ዘረጠው እርጉዝ ወንዶች ይበዛሉ። ኤጭ ኤጭ! እስቲ ችስታ ካፌዎች ምናምን ልግባ ደግሞ። አይ ምንድን ነው የሚሰራው ምን ሁኝ ብሎ ነው? ግን ኢንጂነሪንግ ያስተማሩኝ እንዴ? ስራ አገኝልሻለሁ ያለኝ አጎቴ አሁን ስሚልክ አያለሽም። እርሙን ቢያገኘኝ ያው ከኋላ አንድ ሻይ ጋብዞ ይዞ ይዞራል። ኤጭ እጭ፣ መመረቅ እንግዲህ የሁሉም ኢንጂነሪንግ ተማሪዎች ሮሮ ይሁን አይሁን እናንተ ታውቃላችሁ። እስኪ ኢንጂነሪንግ ተመርቃችሁ ስራ ያላገኛችሁ፣ እንዲሁም አሁንም ስራ በመፈለግ ላይ ያላችሁ ወንድምህቶች ካላችሁ ኮመንት አርጉ። ኢንጂነር የምትፈልጉ ደግሞ ኮመንት አርጉ። እርስ በርስ አውሩ፣ ተዋውቁ። አይታወቅም፣ እዚህም አሰሪና ሰራተኛ ሊገናኝ ይችላል። እንቀጥላለሁ። ንደው ወዴት ልንደው

ራይድ ሹፌሮች ሌባ ሲያጋጥማችሁ እንደዚህ ነው መሆን ያለባቸው። ንዳው ሲለው ወደ የት ልንዳው ትላል። ከዛ ካብረን እናልቃታለን ብለ እንደዚህ ማስለመን ያለብ። ለማንኛውም ግን ከተማችን አዲስ አበባ ውስጥ ብዙ የራይድ ሹፌሮች አሁን ላይ ያለውን ሁኔታ ባላቅም፣ ግን ከዚህ በፊት ብዙ ምስክርነት ሲሰጥ እንደሰማው ሌባ ስራዬ ብሎ እነሱን አሳዶ ይገላል፣ ይዘርፋል። እና መኪና ያቺን እቺን ዲዛይር ለመውሰድ ማለት ነው። ይደብራል፣ እውነት ለመናገር ብቻ እናልፋለን? በቃ

ችግር የለውም። እሺ ትራንስፖርት ከሌለሽ ዳሽን ባንክ ሱፐር አፕ ገንዘብ አስተላልፍልሻለሁ ቶሚ። እሱ ብቻ አይደለም ቻት ባንኪንግ ኦፕሽን ስላለው እዛ ላይ ብንጻጻፍ ምናምን ደስ ይለኛል። ያው እዛ ላይ ደግሞ ገንዘብ ሲያስፈልግሽ እዛ ፈጣን ያለ መላክ ይችላል። እሺ መራመዱ ነው ትንሽ ገርጠት ያደረግሽ ራብሽ እንዴ? እዚሁ ዳሽን ባንክ ሱፐር አፕ ይዚ ሞል ዴሊቨሪ ያለ ምግብ አዘዥ። እሺ እየበላሽ ትሄጃለሽ ቶማስ። አንድ ቅሌት ቀለቡ ማስታወቂያ ተመችታኛለች። አንደኛ ቶሚ፣ አበቃልም፣ አንደኛ ናችሁ። በጣም ወዳቸው ቲክቶከሮች ናቸው። ቀጥ፣ በእናታችሁ እንዳጠፉ። ቢቦይ ቶሚ ይለይብኝ፣ ግን ማስታወቂያ እንዴት እንዳስገባት በጣም ጂኒየስ አይደለ? አታደንቁ፣ አድንቋቸው፣ አድንቋቸው። አሁን ደግሞ ቀጥሎ የምናየው ማለት ነው ተወዳጁ ቲክቶከር፣ እጅግ በመልካምነት የሚታወቀው ተወዳጁ ቲክቶከር ማስተር አብነት ከበደ የመንታ ልጆች አባት ሆኗል። እስኪ በእናታችሁ ደስታውን እንጋራ። እግዚአብሔር ይመስገን፣ እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ህዝብ ጸሎት፣ ድዋ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ባረካችሁ። አሜን፣ አሜን፣ አሜን፣ አሜን፣ አሜን። ቤተሰቦች እንግዲህ ለማስተር አብነት ከበደ ሁላችንም ያለን ፍቅር ይታወቃል። ማለት በሱ በመልካምነት ነው የሚታወቀው። እጅግ ብዙ እናቶችን፣ ብዙ አባቶችን፣ ጎዳና የወደቁትን በመደገፍ በማገዝ ነው የሚታወቀው። እንግዲህ በመለፌ ደው ፋሚሊ ስም እንኳን ደስ አለ እንኳን እግዚአብሔር ቤትህን በልጅ ባረከው፣ ትዳርህን በልጅ ባረከው። ተጨማሪ ሶስት ሶስተኛ ልጅን የወለድከው አሁንም፣ ብዛልን እንዳንተ አይነት ልበቅኖች ቢወለዱ በእውነት የሁላችን ደስታ ነውና በመለፌዳው ስም እንኳን ደስታ ለማለት ማለት እንፈልጋለን። እናልፋለን። እንዴት ናችሁ? የወር አበባችሁ የተዛባባችሁ የተቸገራችሁ ሴቶች ከወንድ ልጅ ላይ ትብብስይ ላሁን ወስዳችሁ ከንፈራችሁ ይባረክ። የወር አበባ መዛባትን ይቀንሳል ይሉ ጥናቶች አሉ። ይሄ ብቻ ሳይሆን ሙድም ማስተካከያልናም፣ ደግሞ በአጠቃላይ ሴቷ የበለጠ ሪላክስድ ልትሆን ያደርጋል ለሚሉ ጥናት አለ ማለት ነው።

አረ ግን ወዴት እየሄድን ነው ጋይስ፣ ወዴት እየሄድን ነው? ማይመጣ ጥናት የለም። አሁን ላይ እውነት ለመናገር በጣም ብዙ ጥናቶች ይወጣሉ ብዙ ምርምሮች ይወጣሉና፣ እንግዲህ በየጊዜው አዳዲስ ጉድ እየሰማን ነው። ይሄ ሌላ ጉድ ነው። በእውነት ለመናገር የወንድ ልጅ ብብት ለወር አበባ ማስተካከያ ይሆናል ማለት እኔ እንጃ። ብቻ እስኪ እናንተ እንዴት ታያችሁት? ብቻ እንደው የባልሽን፣ እሺ ላይክ ኖርማል ነው፣ ጠረኑን ልትወጂው ትችያለሽ ምናምን፣ ግን አይ ዶንት ቲንክ። ብቻ እንዴት እንደተጠና ይሄ ጥናት እኔ ማሰብ አቃተኝ ለማ ማንኛውም እንቀጥላለን። የቱ ጋነ ከኋላ የመጣው ዞር እንዴ፣ ነው የማጣው፣ ጀለስ ማለት ነው። ጀስት ላይክ የህንድ ተፅዕኖ። ምን እያደረክ ነው አንተ ግን ደህና ነህ? ከህንድ ከተመለስክ በኋላ በጣም አፍልታለሽ ማለት ነው። ምግብ ልጋብዝሽ፣ ቢርያኒ ይኖራቸዋል። ቢራ ያላቸው ይመስለኝ። ቢራ ማን አለ ግን ቶ በቃ ትኩስ ነገር ካላቸው ለኔ በቂ ነው። አረ ሻይ ቡና ምናምን አይጠፋ። ሻይ መሰላ ሻይ አላችሁ? ተመስ አደቃለ እንደ ቀረበ በቃ እንደውም እድል እየመጣች ነው ታዋቂ ቶማስ ይባላል። በቅርብ ነው ከእንዴ ነው ግርታት እያረገ ነው። ቤኪ ዝም አልከው እንዴ አላበዛውም እንዴ? ገባለ ረላሽ ረላሽ ረላሽ ይህ እንድተጽኖ ትጠላለ። በቶሚ ይመች ሻቢቢ ቤኪያችንም ይመቻችሁ ትመቹኛላችሁ። እንቀጥላለን። በናታችሁ እንዲ አይነት ቪዲዮ ከሳቃችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። እናልፋለን። ባለፈው መሰረውት ቪዲዮ ነገሩን ከሆነ ሰው ጋር አገናኛችሁብኝ ቀረፋ ምናምን በተባለው ነገር ላይ የሆነ ሰው ምናምን ጋር ተገናኝቷል። እኔ እንደዛ ማለት እንዴ ነው? ከዚህ በፊት እኮ እኮ ጓደኛዬን እኮ የሆነ ለግፊት ነው ለምናምን ተብሎ ባህር ዛፍ መጠጣት አሪፍ ነው፣ ባህር ዛፍ እየከከል ተጣጣ ልጁ። ባህር ዛፍ እንጧጧት እየጠጣ እየጠጣ እየጠጣ ንፋስ በመጣ ቁጥር አሁን እንደዚህ ነው ይወዛወዛል። እኔ አሁን አጠገቡ አልቆምም፣ ይበርደኛል ልጁ ይበርደኛል በቃ። እንደዛም ለሰውነት አሪፍ ነው ተብሎ በቆሎ ብሉ ምናምን ተብሎ በቆሎ ብላ ብየው ልጁ ዝም ብሎ ጠዋትና ማታ በቆሎ እየበላ፣ አሁን ዝናብ ይሸሻል ድንገት ባዘረዝርስ በዚህ ጋር በዚህ ጋር እንጭጭ በቆሎ ቢወጣስ ብሎ ስለዚህ እናንተ የምትሉን ያያልን ነው አይደለም የምትሉትን ደግሞ አይደለም እያልን ነው። እንዴ እንተራረ እንተራረ የቁሩንፉዱ ጉዳይ እኔም ለቅቄ ነበር። አደላ አብሳላት ማርገዝ ለማይችሉ ሴቶች ማርገዝ እንዲችሉ ቁሩንፉድ ቢጠጡ ብላ ቪዲዮ ሰርታ ሰዎች እየተጠቀሙበት ያረገዙን ያሉት ተብሎ ቪዲዮ ሲስተራጭ እኔም ሰርቼበት ነበር እና አንዷ ኮመንት ላይ ምን አለች? እስካሁን እየጠጣው ነው አላረገዝኩም፣ ባል ያስፈልጋሉ እንዳለችው። እንደዚህ አይነት በጣም ብዙ ከ ከባድ ኮማች ማህበረሰብ ባለበት ሀገር ላይ ይሄ ሰውዬ የሚለው ባርዛፍ ጠጣብየው እንዲ እንዲህ ሲል ነው የሚውለው። ከባድ ነው። ብቻ በነገራችሁ ላይ ቁሩንፉዱን እየተጠቀሙበት ያሉ እንዲሁም ደግሞ ሊንኩን ላክልኝ ብለው ሊንኩን ልኬላቸውም እያዩ ያሉ አሉ። ያው እናንተም እንግዲህ የአብሳላትን ቪዲዮ ያው እዚህ ጋር አለ፣ ገብታችሁ ማየት ትችላላችሁ። እናልፋለን። ፍቅረኛ ነው ብዬ ላኪ ያለኝን ሁሉ ልኬ እኔ ጋር ነው የሚቀመጠው። እኔ ባልሽ አደለው፣ እኔ ፍቅረኛሽ አደለው እኔ ወደፊትሽ ቤት አይደለሁ ብሎ ሲለኝ አንዴ ጥቴ አንዴ ቅጤ አንዴ መኔን እያልኩ ልኬ ልኬ ይኸው የእሱ ተገዥ ሆኜ ቀረው። እለጥፈዋለሁ አርፈሽ ተቀመጪ፣ አስታቅፎ አስታቅፎኝ ሶስት ልጆች ቤት አስቀምጦ አንዷን በዚህ አንዷን በዛ ይላል። እኔ አገር ፈታለሁ በቃኝ ባልኩ ቁጥር እለጥፈዋለሁ፣ አደባባይ አወጣዋለሁ እያለ አያችሁ አይደለም፣ ምንም ያህል ፍቅር እንኳን ቢያንጨረጭራችሁ መቀመጫችሁ ሻይ እስኪያፈላ ድረስ ራሱ ብትወዱ፣ ሰውነት የግል ነው፣ ለማንም አይላክም። ምኑንም ምኑንም ነገር ሲጋቡ ሲወልዱ ሲከብዱ በማድረግ ሁሉ ነገር ሲሆን ይደርሳል። ምንድነው? ወርቃን ፎቶ እንዳለች ወርቃን ፎቶ ካልተላቀ ትዳር አይመሰረትም፣ እንደ ፍቅረኛ አትሆኑ እና ተጠንቀቁ። ባይነኝ ምንም ነገር ገንዘብም ምንም እንዳት በጣም ከባድ ነው። ባይዘዌ፣ በተለይ ውጭ ሀገር የምትኖሩ እህት ወንድሞቼ፣ ማዳም ቅመሞችም፣ ሌሎች ልጆች እንደ ነገር በጣም ተጠንቀቁ። ወንድ ልጅ በጣም እንዲህ አይነት ነገር ሴቶችን የማሳመን ብቃት አለው እና ና እንዲህ አይነት ጥያቄ ሲያነሳ ነው ጓ ብለሽ አሳቡን ወዲያውኑን ከት እንዲያደርጉ፣ ትንሽ ማድመጥ ከጀመርሽ ያሳምንሻል። ለዛ ቶሎ ከት አድርጊውና ወደ ሌላ ሀሳብ እንዲገባ አድርጊው። ምክንያቱም በጣም ብዙ ሴቶች የሚታሰሩበት ነገር ቢኖር ይሄ ርቃም ቪዲዮ ጉዳይ ይህች እንግዲህ ስቲል እስረኛ አድርጓታል። ስለዚህ እንደውም እሷ ጀግና ናት፣ በሚዲያ ፊቷን ገልጣ እንደዚህ እያሳየች በመስከሯ በጣም እኔ አድናቂዋ ነኝ። ለብዙ ሴቶች ምሳሌ የምትሆን አይነት ሴት ናት። ለማንኛውም እናንተ በጣም ጥንቃቄ አድርጉ በጣም ጥንቃቄ አድርጉ። አሁን ላይ እንደ ቀልድ እየታየ ነው ያለው እንጂ ይሄ በጣም ሲሪየስ ጉዳይ ነው። ብዙ ሴቶች ራሳቸውን የሚያጠፉበት፣ ብዙ ሴቶች ከፎቅ የሚዘሉበት፣ ብዙ ሴቶች መርዝ የሚጠጡበት ኬዝ ነው። እርቃን ቪዲዮ ትልካለች፣ ሲጣሉ እለቀዋለሁ ሲላት ደንግጣ ራሷን ታጠፋለች፣ ምናምን እና እንደ አይነት ነገር በጣም አርቃችሁ ካሰባችሁ፣ ነገ ምን ሊያመጣብኝ ይችላል የሚለውን ካሰባችሁ፣ በፍጹም ፍቃደኛ እንዳትሆኑ። በፍጹም አለ ነው። ስለዚህ ቢቴክር ጋይስ። እናልፋለን ይዘፍናል ብለን ስንጠብቅ ይላል ስለዚህ ድምፃዊ ለመሆን ጉጉት አለህ ማለት ነው። ድምፃ በጣም ታድግ አለ ይ የምትጋብዘን ነገር ካለ

በመዋች ቀነኒ ዙሪያ ተጠርጥሮ በእስር ላይ የሚገኘው አርቲስት አንዱ ዓለም ጎሳ ዛሬ ፍርድ ቤት ቀርቧል ዛሬ ማለትም መጋቢት 29 2017 ዓ.ም ፍርድ ቤት ቀርቦ የተወሰነውን ውሳኔ ልንገራችሁ ዛሬ ፍርድ ቤት የቀረበው ድምፃዊ አንዱ ዓለም ፖሊስ አንዳንድ ምርመራ ውጤቶች ስላልደረሱልኝ ተጨማሪ ቀናት ይሰጠኝ ባለው መሰረት ተጨማሪ 12 ቀናት ተፈቅዶለታል የድምፃዊ አንዱ ዓለም ጠበቃ በበኩሉ የዋስ መብት ይፈቀድለት ብሎ ቢጠይቅም ፖሊስ ማስረጃዎችን ያጠፋብኛል መፈቀድ የለበትም በማለቱ ሳይፈቀድ ቀርቷል እንግዲህ ዛሬ ፍርድ ቤት የቀረበው አንዱ አለም ጎሳ ተጨማሪ 12 ቀናት እስር ቤት እንዲቆይ ተወስኖበታል ማለት ነው። ይህ ነገር ወዴት እያመራ ነው የሚለው ብዙዎችን እያነጋገረ ይገኛል። እንግዲህ ውድ ቤተሰቦች፣ በእስር ላይ ቆይቶ መጨረሻ ላይ ምን ሊወሰን ይችላል የሁላችንም ጥያቄ ነው። አሁንም ግን በትግስት በትግስት የፖሊስን ውሳኔ ለመስማት መጠበቅ ግዴታችን ነውና ያንን በማድረግ የዜግነት ግዴታችን እንወጣ። ፖሊሶች አሁንም ስራቸውን እየሰሩ ነው። ስለ አንዱ አለም የነበረው መረጃ ይህንን ይመስላል። እንግዲህ ቤተሰቦች ምን እንደተሰማ ተከማቹ ኮመንት አድርጉ፣ እንቀጥላል። ፖሊስ እንዳስታወቀው ከሆነ የደንብ ማስከበር የቀድሞ ዩኒፎርም አስመስለው በመልበስ ህዝቡ ሰሰቱ የነበሩ ተጠርጣሪዎች ማለት እነዚህ በምስሉ የምትመለከቷቸው ማለት ነው በቁጥጥር ስር አውያሉ። ፖሊስ እንዳለውም ከሆነ ተጠርጣሪዎቹ ሸጋው ጫኔ፣ አነ ላይ መሐመድ፣ ሐምዛ ያሲን፣ አቤኔ ዘር ተስፋዬ በየነና ጌትነት ደም ለው ዳምጤ የተባሉ ናቸው። እነዚህም ተጠርጣሪዎቹ ዩኒፎርም አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራት እንደፈጸሙ በማስመሰል የሱቅ ማስታወቂያም ሰርተዋል። በዚህም በጎዳና ላይ የሚተዳደሩ ግለሰቦችን ንብረት በመበተና በመደብደብ የባለስልጣኑ ገጽታ በሚያንቋሸሽ መልኩ ሀሰተኛ ቪዲዮ አዘጋጅ በቲክቶክ አሰራጅተዋል። እነዚህም ልጆች የተያዙበት ምክንያት እንዳልኳችሁ የባለስልጣኑን ገጽታ በማንቋሻሽ ነው። እንዳነበብኩላችሁም የባለስልጣኑ ገጽታ ተበላሽተዋል የተባ በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተና በመደብደብ የባለስልጣኑ ገጽታ አበላሽተዋል። እናም ግለሰቦቹ በዚህ ህገወጥ ተግባራቸውን በርካታ ሰዎችን አሳስተዋልም ተብሎ ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም ተነግ እናም ከቦታው ጓደኞቻቸው ባደረሱ መረጃ መሰረት ይሄ ነገር ምክንያቱ ይሄ ነው ወይም ደግሞ የተያዙበት ምክንያት ይሄን እስካሁን ድረስ ቀጠሮ የሰጠባቸው ወይስ ሌላ ነገር እየደረግ የሚለው ነገር እስካሁን በግልጽ አልተወሰነም። ልክ እንደተወሰነ ወይም ደግሞ እንደታወ እናንተ በነገራችን ላይ አንድ ነገር ከማድረጋችሁ በፊት የሚመጡብንን ሪስኮች ቼክ ማድረግ አለብን። ይሄ ወንድማዊ ምክር፣ ከማንኛውም ነገሮች መገለል አለብን ማለት ነው። አዲስ ነገር ክሬቲቭ ለመሆን ስንሞክር በጣም ፈርዘር እንሄዳለን። እሱ ነገር ደግሞ ዋጋ ያስከፍለናል ማለት ነው። ማንንም መውቀስ አልፈልግም። ጉዳዩን እንደሰማሁት ከሆነ ቴፉፋን ታውን ሾው ላይቭ ላይ ደውሉ እንዳጣራው ከሆነ ጉዳዩን ከረረሳ ያደርጉት አይቀርም። በጣሪ ዩኒክ ማለት ነው። ባይዘው እንደ አይነት ነገሮች በጣም ከባድ ናቸው ጋይስ። እንግዲህ ታቃላችሁ ነው አሁን የቀፉኝ ፕራንክ በምንሰራበት ጊዜ ተቋሙን ገጽታ እንድገነባ ተፈልጎ ነው እዛ ጋር ተመድቤ የነበረው ግን ፈቅደው ራሱ ቦታው ላይ አስቀምጠውኝ ጥሰሃል፣ መስመሩን አልፈሃል ተብዬ ታስሬን የወጣው ያው ፍርድ ቤት በነጻ ቢያሰናብተኝም ምንም አይነት ወንጀል የሚያስብል ኬዝ ባይገኝብኝም ግን እንዲህ አይነት ነገሮች ሪስክ አላቸው። ለእሱ ለሱ በጣም ነገሮች ሊከብዱበት ይችላሉ። ብቻ ተሙ እንዳለው እግዚአብሔር ያቅልልለት፣ እግዚአብሔር ጣልቃ ይግባለት እንጂ በጣም ደጋግሞ አስቦ ነገ ሊያስጠይቀኝ ይችል ይሆን እንደዚህ ነገር ብሎ ነበረ እንደዛ አይነት ቪዲዮ ማሰራጨት የነበረበት ኤኒዌይስ ኢትዮጵያ ውስጥ ስትሆኑ እንደዚህ አይነት ነገሮች ላይ አለመግባቱ ይሻላል። እንቀጥላለን። ለዛሬ አዘጋጀውላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተዝናናችሁ ፈታ እንዳላችሁ በጣም እርግጠኛ ነኝ። በሌላ ቪዲዮ በሌላ ቀን እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁኝ። ወዳችኋለሁ። መልካም ሳም